ሰበር ዜና አሁን በወጣው ዘገባ ለኢራን የጦር ኃይል ቅርብ በመሆን ከሰሞኑ የተለያዩ መረጃዎችን እያደረሰ የሚገኘው ኢንሳይደር ኢራን ሚሊተሪ ጋዜጣ በታሪክ ታይቶ የማይታወቅ የሚሳኤል ዝናብ በእስራኤል ላይ ሊዘንብ በመሆኑ ስድስት አሊያም ዘጠኝ ሰዓት ይህንን ለማድረግ እቅድ መያዙን አስታውቀዋል።

እስራኤል በፈጸመችው ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች መገደላቸውንም ኢራን አረጋግጣለች። በጥቃቱ የኢራን እስላማዊ አብዮታዊ ዘቢያ አየር ኃይል አዛዥን ጨምሮ ቢያንስ ሀያ የኢራን ወታደራዊ ኃይል ከፍተኛ አዛዦችም ተገድለዋል። ይህ ኢራን የምትመካበት ወታደራዊ ኃይል

ማን ነው የሚለው እያነጋገረ ይገኛል። የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረው የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራን እና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየተጠናከረች በመምጣት ታካሂደዋለች የሚባለውን የኒውክለር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ሀያል ከሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያን እና ወዳጆቻቸውን እንቅልፍ ነስታለ

እስራኤል የኢራን ጠቅላይ መሪ ካሜኒ ፕሬዝዳንት ማሱድ ፔዝሽኪያን በሚኖሩበት በቴህራን ፓስቶር ሰፈር ላይ ጥቃት መሰንዘሯም ነው ተጨምሮ የተገለጸው። ቻይና እስራኤል የኢራን ሉዓላዊነት፣ ደህንነት እና የግዛት አንድነት መጣስ በይፋ እንደምታወግዝም አሳውቃለች። በተያያዘ ፓኪስታንን በማንኛውም መልኩ ከኢራን ጎን እንደምትቆም ነው ያስታወቀችው። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጽፋዊ ሚሳኤሎችን ያስወነጨፈችበት የሁለቱ አገራት ፍጥጫ ሁለተኛ

ቀኑንም ይዘዋል።

እስራኤል አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎች መምታቷንም አስታውቃለች። በቴህራን የመኖሪያ ህንፃ ላይ በተፈጸመ ጥቃት ሀያ ህፃናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን መንግስታዊ ሚዲያዎችም ዘግበዋል። በኢራን አጸፋዊ የሚሳኤል ጥቃቶች ሶስት ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናትም ተናግረዋል። አሜሪካ ወደ ግጭቱ እንድትገባ ከተደረገች ሁኔታዎች በበለጠ ሊያገረሹ ይችላሉም ተብለዋል። ኢራን ሚሳይሎችን የምታስወነጭፍ ከሆነ መዲናዋ ቴህራን

ትቃጠላለችም ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካድስ አስጠንቅቀዋል። ወደ ሌላ መረጃም ስናልፍ የህንድ አውሮፕላን በተከሰከሰበት አህመድ አባድ የበረራ መረጃዎችን የያዘው ጥቁር ሳንዱቅ ወይም ብላክ ቦክስ መገኘቱን የአገሪቱ ሲቪል አቪሽን ሚኒስትር ገለጹ። ጥቁሩ ሳንዱቅ አደጋው ከደረሰ ከ ሀያ ስምንት ሰዓታት በኋላ በህንድ አውሮፕላን አደጋ ምርመራ ቢሮ መገኘቱን ሚኒስትር ሞሃን ናይዱ

አረጋግጠዋል። አውሮፕላኑ ሐሙስ ዕለት ወደ ለንደን ለመብረር ከተነሳ ከስልሳ ሰከንዶች በኋላ ነበረ በመኖሪያ አካባቢ ተከስክሶ ከአንድ ተሳፋሪ በስተቀር የሁሉም ሁለት መቶ አርባ አንድ ተሳፋሪዎች ህይወት ያለፈው። አንድ ባለስልጣን ለቢቢሲ እንደተናገሩት አውሮፕላኑ በወደቀበት ስፍራ የነበሩት ስምንት ሰዎችም ህይወታቸውን አጥተዋል።

ለተጨማሪ መረጃ ዩቱብ ቻናላችንን ሰብስክራይብ እና የደውል መለክቷን በመጫን ቤተሰብ እንድትሆኑ እየጋበዝን አዳዲስ መረጃዎች በሚኖሩ ሰዓት በፍጥነት እናሳውቃችኋለን።